በክፍል አንድ እና በክፍል ሁለት በአባካስ ላይ እንዴት ሙሉ ቁጥሮችን መጻፍ እንደሚቻል እና ማንበብ እንደሚቻል አይተናል። ዜን ቀላል መደመሮችንም አይተናል። ዛሬ በዛሬ ቪዲችን በክፍል ሶስት ከባለፈው የቀጠለ ክፍል አንድ እና ክፍል ሁለት የቀጠለ ማለት ነው። በአባካስ ላይ ቀላል ቁጥሮችን መቀነስ እናያለን እና መደመር እና መቀነስም አብሮ ሲሆን እንዴት መስራት እንደሚቻል አባካስ ላይ እናያለን። ስለዚህ ይህን ቪዲዮ የምታዩ ልጆች ይህን ከማየታችሁ በፊት ክፍል አንድ እና ክፍል ሁለትን ካላያችሁ እሱም ማየት አለባችሁ ማለት ነው። ምክንያቱም ከዛኛው የቀጠለ ስለሆነ መጀመሪያ ላይ ዋናው ነው፣ አባካስ ላይ ቁጥሮችን መጻፍ መቻል አለባችሁ፣ የጊዜ ቤት መቻል አለባችሁ። ስለዚህ እሱን ከቻላችሁ በኋላ ይህን ቪዲዮ ማየት አለባችሁ ማለት ነው። ስለዚህ በዛሬው ሌሰናችን የሚሆነው በክፍል ሶስት በአባካስ ላይ እንዴት ቁጥሮችን መቀነስ እንደምንችል ነው የምናየው። ስለዚህ ለምሳሌ በምሳሌ ኔ ሰላሳ አራት ሰላሳ አራት ስንል ሰራሳ አራት ብለን እንጽፋለን። ሰላሳ አራት ሰላሳ አራት ሲቀነስ ሲቀነስ 23 ቢሆን 34 ሲቀነስ 23፣ 34 ሲቀነስ 23። ስለዚህ 23 በምንቀንስበት ሰዓት ከ34 ላይ እዚህ ጋር 2 ስንቀንስ ሀያ ነው የቀነስ ነው፣ ሀያ ሦስት ሀያ ሦስት ስለዚህ ስንት ይመጣልናል? መልሳችን ማለት ነው 11 ይመጣልናል ማለት ነው። አስራ አንድ ከሰላሳ አራት ላይ ሀያ ሦስት ስንቀንስ አስራ አንድ ይመጣልናል ማለት ነው። እሺ ሌላ ቁጥር ብንጠየቅ ሌላ ቁጥር መቀነስ ማለት ልክ መጀመሪያ ከጻፍ ነው ላይ ወደ ታች ዝቅ ማድረግ ማለት ነው። መደመር በሚሆንበት ሰዓት ለምሳሌ በባለፈው 10 21 ሲደመር 12 ቢባል 12 ነበር የምንደምረው ዛሬ ግን መቀነስ ስለሆነ አሁን ከዚህ ከ33 ላይ 11 ቀነስ ቢባል ልክ ማውረድ የማውረድ ስራ ነው የምንሰራው። እንደዚህ ስናደረገው ልክ 22 ይመጣልናል። ስለዚህ መቀነስ በሚባልበት ሰዓት ልክ እንደመደመር አይደለም፣ የመደመር ተቃራኒ ነው መጀመሪያ ከጻፍነው ቁጥር ላይ ነው የምንቀንሰው። መደመር ሲሆን ደግሞ መጀመሪያ በነበረን ቁጥር በጻፍነው ቁጥር ላይ አባከሳችን ላይ ሌላ ጠጠሮችን እንደምራለን ማለት ነው። እሺ ሌላ ቁጥርን ብንጠይቅ ለምሳሌ ከመቶ ቤት ብንጀምር ከመቶ ቤት ብንጀምር ሶስት መቶ ስልሳ ሰባት ብለን እንጽፋለን። መጀመሪያ ሶስት መቶ ስልሳ ሰባት ብለን እንጽፋለን። ከሶስት መቶ ስልሳ ሰባት ላይ ሲቀነስ ሁለት መቶ ሀምሳ አንድ ብንባል ሁለት መቶ ሀምሳ አንድ ከሦስት መቶ ስልሳ ሰባት ላይ ሁለት መቶ ሀምሳ አንድ ቀንሱ ብንባል ሁለት መቶ ሀምሳ አንድ እንቀንሳለን። ስለዚህ አሁን አባካሳችን ጋር የቀረውን ቁጥር እናነባለን ማለት ነው። አሁን እዚህ ጋር የቀረውን ቁጥር መቶ አስራ ስድስት ይሆናል። መቶ አስራ ስድስት ስለዚህ መልሳችን መቶ አስራ ስድስት ነው ማለት ነው። አባካሳችን ላይ ከሦስት መቶ ስልሳ ሰባት ላይ 251 ስንቀንስ የምናገኘው ውጤት 116 ይሆናል ማለት ነው። እሺ ስለዚህ አብራችሁን እንመሰሩ እናንተ የመጀመሪያ ንክ ቪዲዮን ከመስራት በፊት የምንቀንሰውን ቁጥር እናንተ እየጻፋችሁ አብራችሁ በአባካሳችሁ መስራት አለባችሁ፣ መለማመድ ሌላ ቁጥር ብንጠየቅ 1000 ቤት ቤት ብንጀምር 3785። ስለዚህ መጀመሪያ አባካሳችን ላይ ይህንን ቁጥር መጻፍ አለብን። 3785 ብለን 3785 ብለን እንጽፋለን። ከዚያ ይህንን ከጻፍ ነው ቁጥር ላይ ቀንሱ የምንባለውን ቁጥር እንቀንሳለን ማለት ነው። 3785 ብዬ ጽፌያለሁ። እሺ ሲቀነስ ሲቀነስ አምስት መቶ ስልሳ

ሶስት ሺ ሁለት መቶ ሃያ አምስት ይቀራናል ማለት ነው። ስለዚህ ከሶስት ሺ ሰባት መቶ ሰማንያ አምስት ላይ አምስት መቶ ስልሳ በምንቀንስበት ሰዓት ሶስት ሺ ሁለት መቶ ሃያ አምስት ይቀራናል አባከሳችን ጋር ማለት ነው። እሺ አሁን ደግሞ መደመርና መቀነስ አብሮ የያዘ ነው የምንሰራው። መደመርና መቀነስ ለምሳሌ ከቀላል ቁጥር እንጀምር። አርባ አንድ አርባ አንድ ሲደመር አርባ አንድ ሲደመር አምሳ ሶስት ብንባል አርባ አንድ ሲደመር አምሳ ሶስት አርባ አንድ አርባ አንድ ሲደመር ስለተባለ፣ አሁን ሲደመር ስለተባለ እንደምር አደናብረ እስኪ አርባ አንድ ሲደመር አምሳ ሶስት አይደል? አምሳ ሶስት አርባ አንድ ሲደመር አምሳ ሶስት ማለት ይሄ ነው። እሺ አርባ አንድ ሲደመር አምሳ ሶስት ማለት ይሄ ነው። ዜን አሁንም ሲቀነስ ሲቀነስ ሰላሳ አራት ቢባል ሲቀነስ 34 ከዚህ መጀመሪያ ላይ አርባ አንድ ሲደመር ሐምሳ ሶስት ካልሁት ቁጥር ላይ 34 ቀንሱ ብንባል ማለት ነው። ስለዚህ ምን እናረጋለን? 34 እንቀንሳለን። 34 አሁን የቀረን አባካሳችን ጋር ስንት ነው ማለት ነው? 60 ስለዚህ ይሄ ቁጥር ይሄ ቁጥር 41 ሲደመር 53 ሲቀነስ 34 የሚመጣልን ፋይናሊ መልሳችን ስልሳ ብቻ ይሆናል ማለት ነው። ስልሳ ብቻ እሺ አሁን ሌላ የመቶ ቤት ጀምረን እንስራ። ለምሳሌ 125 እንበል። 125 125 እሺ፣ 125 125 ሲደመር 254 ብንል፣ 254 አሁን 254 ትደምራለህ ማለት ነው። 125 መጀመሪያ ጽፍ ያለው ዜን ሲደመር 254፣ 254 254 ዜን ሲቀነስ ሲቀነስ 325 ነበር። 325 አሁን 125 መጀመሪያ ጻፍ ሲደመር ስለተባለ ድጋሚ 254 ጻፍ፣ ዜን ሲቀነስ 325 ስለተባለ አሁን ከዚህ ካለን አባካሳችን ላይ ከምናየው ቁጥር ላይ 325 ቀንሳለሁ ሦስት መቶ ሀያ አምስት ዜና አሁን መጨረሻ ላይ የቀረው መልሳችን ይሆናል ማለት ነው አባካሳችን ጋር ያለው ቁጥር አሁን ስንት ነው አምሳ አራት አምሳ አራት ስለዚህ ከ125 ላይ 250 254 ደምረን 325 ስንቀንስለት የምናገኘው መልሳችን አምሳ አራት ይሆናል ማለት ነው። እሺ ሌላ አንድ ጥያቄ ከአንድ ሺህ ቤት እንጨምርና እናንተ ልክ በዚህ መንገድ ትለማመዳላችሁ። ብዙ ቁጥር በራሳችሁ እየወሰዳችሁ አባካሳችሁ ጋር መደመር መቀነስ፣ ቀላል ቁጥሮች ናቸው። እስካሁን የአምስት አማዊና የአስር አማዊ ገና የሌለው ማለት ነው። ስለዚህ ቀጣይ ቪዲዮችን ላይ የአምስት አማዊን ብቻ ነው የምሰራላችሁ። በዛሬው ቪዲዮችን ግን ማንኛውም ተማሪ ይህንን ስልጠና የሚወስድ ተማሪ አባካስ ላይ ቁጥሮችን በደንብ መጻፍ መቻል አለበት፣ ፕለስ ቀላል ቁጥሮችን መደመር። ሌላ ደግሞ ተጨማሪ ከደመር ነው ቁጥር ላይ እንዴት መቀነስ እንደምንችል መቻል አለብን ማለት ነው። እሺ ስለዚህ ከአንድ ሺህ ቤት አንድ ቁጥር እስራላችሁ ለምሳሌ ለምሳሌ አንድ ሺህ አርባ አምስት ቢባል አንድ ሺህ አርባ አምስት ዜሮ ያለው ቁጥር ማለት ነው። አንድ ሺህ አርባ አምስት ብለን እንጻፍ። አንድ ሺህ 45 ማለት ይሄ ነው። አንድ ሺህ አርባ አምስት መቶ ቤት ላይ ዜሮ ነው፣ ምንም አልተጻፍም ማለት ነው። ምክንያቱም አንድ ሺህ አርባ አምስት ማለት የአንድ ሺህ ቤት ላይ አንድ ብቻ ነው የሚጻፈው፣ እዚህ ጋር ደግሞ እዚህ ጋር ዜሮ ይጻፋል ማለት ነው። ዜና አርባ አምስት ብለን እንጽፋለን። አንድ ሺ አርባ አምስት እሺ፣ ሲደመር አንድ ሺ አርባ አምስት ሲደመር ሁለት ሺ ሰላሳ ሁለት ሺ ሶስት መቶ ሁለት ሺ ሶስት መቶ አምሳ ሁለት ሺ ሶስት መቶ አምሳ ብለን እንጽፋለን። ሁለት ሺ ሶስት መቶ አምሳ ሁለት ሺ ሶስት መቶ አምሳ ይሄ ነው። ሁለት ሺ ሶስት መቶ አምሳ ዜን ሲቀነስ ሲቀነስ ሁለት ሺ ሁለት መቶ ስልሳ አምስት እንበል ሁለት ሺ ሁለት መቶ ስልሳ አምስት እንቀንሳለን ሁለት ሺ ሁለት መቶ ስልሳ ሲባል አምስት እና አንድ እንቀንሳለን ሁለት ሺ ሁለት መቶ ስልሳ አምስት ስለተባለ አምስትን እዚህ ጋር ይቀንሳለን ዜን አሁን አበካሳችን ጋር የቀረም ቁጥር ስንት ነው? 1130 ይሆናል ማለት ነው። 1130 1130 ምክንያቱም መጨረሻ ላይ የዜጋ እንደምታዩ ዜሮ ስለቀረኝ ስለዚህ እዚች ጋር አንድ አለችኝ፣ እዚህ ጋር አንድ አለኝ፣ እዚህ ጋር ሶስት አለኝ፣ እዚህ ጋር ዜሮ አለኝ። 1130 ይሆናል ማለት ነው። ስለዚህ በዚህ መንገድ ሁሉ ሁሉ ሁሉንም አይነት ቁጥር እስከ 10000 ቤት እስከ 100000 ቤት እስከ አንድ ሚሊዮን ከፈለጋችሁ እየጻፋችሁ በራሳችሁ መደመር ማለት እና መቀነስ ማለት እንዴት እንደሆነ በደንብ መለማመድ አለባችሁ። በቀጣይ ቪዲዮ የአምስት አሟይን በመጠቀም የአምስት አሟይን በመጠቀም ቁጥሮችን እንደምራለን። የአምስት አሟይ ማለት አንድ ቁጥር ላሳያችሁ ይችላል። አሁን የአምስት አሟይ ከተባለ ለምሳሌ አስራ ሶስት አስራ ሶስት አስራ ሶስት ቢባል አስራ ሶስት ሲደመር ሀያ ሶስት ብትባሉ ሀያ ሶስት ብትባሉ አስራ ሶስት ላይ ሀያ ሶስት ደምሩ ብትባሉ አሁን አስራ ሶስት መጀመሪያ ይጽፋችኋል። ሀያ ሶስትን ደምሩ ስትባሉ ግን ሀያ ዜን ሶስት ደምሩ ስትባሉ አንድ ቤት ላይ ሶስትን ማግኘት አትችሉ። ምክንያቱም እናንተ ያላችሁ አምስት እና አንድ ብቻ ነው። ስለዚህ እዚች ጋር ሶስት በመደምሩበት ሰዓት ማድረግ ያለባችሁ የለኝም ማለት አትችሉም። ምክንያቱም ከላይ አምስት ከታች አንድ ስድስት ስላላችሁ በዚህ ሰዓት በመደምሩበት ሰዓት ግዴታ ሶስትን ለመደመር አምስትን ተደምሩና ሁለት መቀነስ አለባችሁ። ምክንያቱም አምስት ሰጣችሁ ሁለት ከተቀበላችሁ ማለት በሌላ በባር 3 እንደሰጣችሁ ነው የሚቆጠረው። ስለዚህ አምስት ማለት ልክ እንደዚህ ነው። አሁን የመጣልን ለምር ስንት ነው? 30 ነው። ይሄ ሲደመር 30 6 ይመጣል። ሌላ አንድ ተጨማሪ ልድገማችሁ። አንድ ለምሳሌ ሌላ ሌላ ቁጥር ስንሰራ አምሳ አምሳ አራት ሲደመር አምሳ አራት ሲደመር ሀያ እሺ ሀያ ሀያ ሶስት ቢሆን አሁንም ሀያ ሶስት ቢሆን እንዴት እንጽፈው መጀመሪያ አምሳ አራት ብለን እንጽፋለን አምሳ አራት ሲደመር ሀያ ሶስት አይደል አምሳ አራት ሲደመር አሁንም ሀያ ሶስት ሀያ ሶስት ሲባል ሀያን ነው እዚጋ ጽፋለሁ ሶስት ለመጻፍ አሁንም አባከሳችን ጋር የለም በአንድ ቤት ላይ እንደምታዩት ሶስት መደመር አንችልም ግን ስንት አላችሁ እናንተ አምስት አላችሁ አሁን ልክ እናንተ ሶስት ደምሩ ስትባሉ አምስት ብር ሰጣችሁ ሁለት ብር እንደመቀነስ ማለት ነው። አምስት ብር ሰው ሶስት ብር ስጡኝ ብሎ ቢጠይቃችሁ ለእናንተ ሶስት ብር ስጠኝ ቢለህ አምስት ብር እያለህ ብር የለኝም አይባልም። ስለዚህ አምስት ብር እንሰጠውና እሱ ሶስት ብር ብቻ ስለሚፈልግ ሁለት ብር ይመልስልናል እንደ ማለት ነው። ስለዚህ አምስትን ሰጠን ሁለት ቀነስን ማለት ሶስት ሰጠነዋል ማለት ነው። ሶስት ሰጠነዋል። ስለዚህ እዚጋ ስንት ይወልናል? መልሳችን ሰባት መቶ አይሚን ሰባ ሰባት ይወልኛል። ሰባ ሰባት የአስር ቤት ላይ ሰባት አለኝ እዚጋ ሰባት አለኝ እዚጋ ሰባት አለኝ። ስለዚህ ሰባ ሰባት ይሆንልናል ማለት ነው። ልክ በዚህ መንገድ መለማመድ ትችላላችሁ። በቀጣይ ግን ሙሉ በሙሉ የአምስት አሞይን በመጠቀም ሌላ ቪዲዮ ስራላችኋለሁ። እስከዚህ ድረስ እናንተ እስከዚህ የመደመርና መቀነስ ቀላል ቁጥሮችን በደንብ መለማመድ አለባችሁ። ይህም ከገባችሁ ይሄንን እናንተ ትሬን ማድረግ ትችላላችሁ ማለት ነው።